ግቢ ውስጥ ጎጆ ቤት አለ፣ ዘመናዊም ቤት አለ፣ ኩበቱም አለ። እዚህ ጋ ውስጥ ደግሞ ምን ይመስላል የሚለውን እስኪ እናያለን። በነገራችን ላይ ተመልካቾቻችን ያለ ነው አልነገርኳችሁም፣ ቅድም አይደል። ስለዚህ ከሻሸመኔ ከተማ ወደ ሮቤክ የሚወስደው እንደሆነ መሀል ላይ ነው ብቻ ያለነውና ዝም ብለን ወርደን እያየን ያለነው ህጻናቶች አሉ እጃዎች አሉ ሁሉ ነገር ደስ ይላል። ቤቶች ማንም የለም። እንደ ባለፈው ሰዓት ግብርና ላይ መሰሉኝ፣ ግብርና ስራ እየከወኑ ይመስለኛል። ስለዚህ ወደ ውስጥ እስኪ ሄደን እናያቸው። ማን አስፈታ፣ ከሆነ ትንሽ ቁጭ ብለን እናውራ፣ ችግር የለም እሺ። ምን ምንድን ነው ያለ? ጎመን፣ ካሮት፣ ቀይ ስር። ከዚሁ ነው የምትጠቀሙት ማለት ነው? ምግቡ ከገበያ ትንሽ ነገር ነው የሚገዙት ነው። ተመልካዮቻችን ያለነው ማን ቤት ነው? አጋጣሚ እንግዲህ ቀደም ሲል እንዳሉ በመንገድ ስናልፍ ነው ይህ ግቢ ያገኘ ነው እና ማን ትባላለክ? እስኪ ራስን አስተዋውቀንና እኔ አለማየሁ ሁሴን ይባላለሁ። ህይወትክ ምን ይመስላል? እዚህ ያለውን እስኪ አኗኗር ህይወት እንዴት እስኪ ግለጽልን። በጣም ደስ የሚል ህይወት አለን። አየሩም ቀዝቃዛ ነው፣ ምንም አይልም። ሁሉም ነገር ከጋሮ ሰርቼ ስለመበላ ደስ ይለኛል። ስንት ልጆች አሉ? አሁን ሶስት ልጆች አለን። እዚህ አካባቢ እስኪ ችግሮች ቢከሰቱ እንዴት ነው የሚፈታው እነገር ያው አብዛኛው በሽማግሌ ነው የሚከፈተው። በሽማግሌ ነው እንጂ የሚፈታው በሽማግሌ ነው እንጂ ወደ ህግ ቤት በብዙ አይደርስም። እንትን ከተበለጠ ማለት ነው ሽማግሌ ይበልጣል ካለ ወደ ህግ ቤት ነው እንጂ በሽማግሌ ነው የሚያስታርቀው። ገጠር መኖር እንዴት ነው? እዚህ ሁሉም ሰላም ነው። ግብርናችንን በአግባቡ እንከውናለን። እንረዳዳለን። አንዳችን ለአንዳችን መድኃኒት ነን። ችግሮቻችንን በጋራ እናልፋቸዋለን እንጂ ለክፉ እስኪ ደርሱ አንጠብቅም። ብቻ ገጠር መኖር ደስ ይላል። ከዚህ ውጭ ምንድን ነው የምትሰራው? ያው እርሻ ቤት እርሻ እየሰራ ሆነ የረፍት ጊዜ ስለሆነ ማለት ነው። ከዛ ውጭ አስተማሪ ነህ። ማስተማርስ እንዴት ነው? እሱስ ትወደዋለህ እንዴት ነው? ትውልድ ማብቃት በጣም ወዳለሁ። ትውልዴን ለማስቀያየር በጣም ወዳለሁ፣ ደስ ይለኛል። እሱ እጅ በግራ ስራይን በአንድ ግራይን እዤ ማለት ነው በቃኝ ያው እሱ እንድብና ርገ ሰራለ ደስ ይለኛል። በጣም ትውልድ ታስቀጥላለ። ተመልካዮቻችን በጣም እናመሰግናለን። ሌላ ቦታ ደግሞ ዞር ዞር እንላለን ማለት ነው እና አየሩን ህዝቡን እየተዋወቀን የምንቀጥል ይሆናል። አብራችሁን ቆይ እኔ እንደዚህ አይነት ገጠራ ገጠራማ ቦታዎች ላይ ስሄድ ብዙ ጊዜ ደስ የሚለኝ እንደዚህ አረንጓዴ ስፍራ ለምለም ስፍራ ሳይ በጣም ነው መንፈሴ የሚታደሰው በጣም ነው ደስ የሚለኝ እና እንደውም ብዙ ጊዜ የአሊ ቢራ ዘፈን ይመጣብኛል ረቢ ማነመሞ የሚለው ዘፈን ሰው ነው ፈጣሪ ነው ያለያየን ያጨካከረን ይላልና ምድሪቱ በጣም ሰፊ ናት፣ ሁሉን የሚያበቅል መሬት ያላት፣ በጣም ተስማሚ ለመኖርም ለግብርናው ምቹ የሆነ ቦታና፣ እሱ ነው ብዙ ጊዜ የሚመጣብኝ። ለማንኛውም ግን እዚህ ጋር ደግሞ ሰላም ነው። እንዴት ነው? ሰላም ነው። ማን ይባላሉ? ማመነጌሶ ይባላሉ። ምንድንነው እያደረጉ አሁን ያገኘኑት? አሁን ለከብቶች ሳር እያጨድኩና ለደን ቀለብና ማስጣት ነው። እንዴት ነው እስኪ አኗኗሩት እንገሩኝ እ እዚህ ገጠር ውስጥ ያው እኛ የምንኖረው በገጠር ስለሆነ ከብቶች እናረባለን እርሻ እናርሳለን የተለያዩ አትክልቶችን እየሰራን በዚሁ እያፈራረቅን እኖራለን የገጠር ህይወት እንዴት ነው ሰላማዊ ነው እንዴት ነው እስኪ ንገሩ ሰላም ነው የገጠር ህይወት ሰላም ነው። በጋም በፀሐይም በፀሐይ ክረምቱም ደህና ነው። በቃ ደህና ነው። ሰላም ነው። ሀገሪቱ ለሁን ጊዜ ሰላም ነው የምንሰማው መሀሉን እየጠበቀ ሰዓቱን እየጠበቀ ሁሉም በሰዓቱ ይሄዳል። ስለዚህ ምንድን ነው እስኪ አሁን ለከተማ ሰው የሚሉት ነገር የእናንተ አኗኗር ጋር በተያያዘ ለከተማ ሰው ያው ለከተማ በገጠር እየተመረተ ይቀርብለታል። በከተማ የሚገኘው ደግሞ ለገጠር እንገዛለን እንሸምታለን። እነሱም ከኛም ይወስዳሉ፣ እኛም ከእነሱ እንወስዳለን። እንደዚ እየተፈራራቅን እንኖራለን እየተለዋወጥን። ስለዚህ እየተለዋወጥን እናንተ ጋር የሌለውን ከተማ ከተማ ጋር የሌለውን እዚህ እየመጣ ያገኝን። እንደዛ እየተለዋወጥን እንኖራለን። ስለዚህ ገጠሩን ከተማውን እየተመጋገበ እየተሳሰረ የተሳሰረ ኑሮ ያላቸው ማለት ነው። ስንት ልጆች አሉት? ስድስት ይሆናሉ። በጣም እናመሰግናለን። መልካም ጊዜ ሆነ። እሺ እሺ። ተመልካቾቻችን ከኔጋ ጋ ለዛሬ በህብራዊነት የነበረን ቆይታ ይህንን ይመስል ነበር። ነገር ግን ኢትዮጵያን በሆነ ቦታ ብቻ መወሰን አይቻልም። በየቦታው መውጣትና ማየት ያስፈልጋል። የገጠሩ ህይወት ምን ይመስላል የሚለውን መቃኘት ያስፈልጋል። እና እዚህ ስመጡ እንግዳ ተቀባይ ነው ህዝቡ። እኔ እውነቱን ለመናገር ብዙ ቦታ ሲሄድ የማላቃቸውን ሰዎች ነው የማናገረው። ስለ ሁኔታው አናገራለሁ፣ ስለ አየር ሁኔታው አናገራለሁ፣ ስለ አኗኗራቸው አናገራለሁ። እና ይህ ደግሞ ማቆ የማትታወቁም ብትሆኑ ደማችን ኢትዮጵያዊነታችን የሚያስተሳስር መሆኑን አይቻለሁ። በጣም ደስ ይላል። መልካም ቆይታ እንላቸው።